ለምን አታስረጃትም? ለትልቅ ሰው የሚያወራ የሚወራ አይደለም ያለችው እሷ እሷ እያስበድማገረው ጥሩ አይደለም። እውነቴን ነው፣ በጣም ጥሩ አይደለም። ቅድም እኔ ብዬሽ አለሁ መጀመሪያ ስትጀምሪ። ሰው ወደ ሌላ ይቀይረዋል ይሄን ነገር። ተናገርኩም አሁንም ቢሆን እኔ ክፋት አልተናገርኩም፣ እኔ ክፋት አላወራሁኛል። ሁለተኛ ነገር ደግሞ የምትናገሪያቸውን ቃላቶች፣ አንደኛ ነገር ቃላቶች ቅድምም ነግሬሻለሁ። እኛ አሁን ሰው ደግሞ እንትን አይደለሌላ ቀየማሉ። አሁን አለችንም ከእናንተ ከትላልቅ ሰዎች የማይጠበቅ ነው አለች። እኛ ስናውራ የነበረው ግን ምክር ነው የሰጠነው እንጂ እኮ እኛ አስተማሪ አይደለንም ብያቸዋለሁ አለ። እንግዲህ ትልቅ ትልቅ አይደለም እንግዲህ፣ ሰላሳ ሁለት ዓመቴ ትልቅ አይደለም። ሰላሳ ሁለት ዓመት አዎ ትልቅ እኔን አንድ ቁጥር የጻፈችልሻለች ሃናን ምን ሆኖ ነው ስልክሽ?

አ ምንም ችግር የለውም። ፎቶ መዘቅዘቅም ከሆነ ይዘቅዘቅ ችግር የለም። ግን እግዚአብሔር ሰላም ያድርገን። ይዘቀዘቃል እንኳን አንድ ተራ እንኳን ልጆቹ ብቻ ሰላም ሁሉን በሰላም በሰላም ይታረቁ ልጆቹ፣ እኛም ወደ ራሳችን እንመለስ። በቃ እንደ አይደለም በአንድ ነገር ልንገራችሁ። እዚህ ጋር ብሩኬ ሲባል ብሩኬን የሚጠላ ሰው አለ እንዴ? ምን ነው ላይሚ፣ እንደዚህ ቢንገበገቡላት። ምነው ነው ለዚች ለአንድ ፍሬ ልጅ እንደዚህ ቢንገበገቡላት። እናንተ ያቸው በቃ ያቸው። እዚህ ጋር ከዚህ ብሩኬ ብሩኬ እኛ ሁላችንም እንወደዋለን ግን አንድ ፍሬ ልጅ

ስሙ ስሙኝ እስኪ ስሙኝ፣ እኔ ልተንፍስ። እስኪ እንደው ጉድ ብዬ እኮ ጆሮ እየደነቆራ ጸጥጣርኩ የሚያስገባኝ ጥቼ አባቴ ምን ይል ነበር ትልቅ ወንድሜን፣ ትልቅ ወንድሜ መልስ አይመልስም፣ መልስ አይመልስም እንደ አባቴ ማለት ነው። አባቴም ሰው ጋር መናገር መመለስ አይወድም እንደእኔ ቅልብልብ አይደሉም። እኔ ግን እቅለበለባለሁ። አባቴ ምን ይላል ሲጠናበት፣ አቦ አንተ ከብት ነህ እንደው አትመልስም ሲናገሩ መልስ ሰጣት መጣም እንደ ከዛው ከቦታው ከብት ይላል። ይሄ ለመጥፎ ነገር አይደለም። ከብት ማለት ዝምተኝነት ታጀርባ ያለውን ሰው አጥና ለማለት ነው እ ጠቃሚ ነው ማለት እንጂ ይሄ ማለት ነው

እኔ የምቆመው ለስደቱ ነው እንጂ ገብታ አገኝሻለሁ ብላ የምትፎክርበት ምክንያት እሷ ማስ ስለሆነች ነው። ይሄ ብቻ ነው። ጠብቃታለሁ ቲክታክ ላይ ነው። አልሰማችንም። አንዴ ላውራ ሰዎች መልካም ነገር ካወራ ነው፣ ይልቅ አንዲት ነጥብ በስህተት የተናገርናትን ነገር ያጋኙናታል። የሆነ ፉል ማለት ሙሉ ወረቀት ላይ መልካም ነገር ጽፈሽ አንድ ነገር ስህተት ሲገኝብሽ እሷን ነው መዘው የሚያወጡብሽ። ልጅቷ በጣም በስሜታዊነት ስትገባ፣ ላይቭ ላይ ስትገባ፣ ስታወራ፣ እኔ ጣልቃ ገብቼ እችን ነገር አውጫት እያወራች ነው ሰዎች ሲሰሙ ይተረጉም ሻራኳ ካልሰማ ሰዎች መስማት የሚፈልጉት በመስማት የሚፈልጉትን ብቻ ነው እየመረጡ እንደዛ ነው። ገባሻል? አሁን የሆነው ነገር እንደዛ ነው። ልጅቷ ደግሞ አንድ ስስፔክት ነው የምታደርገው። ሰዎች ዘላ ገብታን የተሳደበችው እናንተ ተናገሩ ማለት ነው።

እንጂ እኔ ከዚህ ርስ እንውጣ። በቃ ተውት፣ በቃ ተውት። ግን አንቺ ጋር ሀኒ በቃ ቆይ፣ እየሰማሽ ነው ያለ። አሁን አንቺ ነሽ ግቢን ብለሽ አስገባሻት አይደል? እስኪ ንገሪያት፣ የእኛ መጥፎ ነገር እኮ አላወራንም። እኛ የትልቅ ሰው ወይ ስለ ራሳችን ልጆቹ ምን አይነት መጠንቀቅ እንዳለባቸው ምናልባት እነሱ ምን አያገባንም ብትልም ትችላለች። አዎ ምን አያገባንም ግን እንደ ተመልካች ነው ያወራ ነው እሷም እንደ ተመልካች። እኔ ሳትተቀርታ ነው ችግር የለውም። ይኸውልሽ እሷ እንደወንድሟ አይታ ነው አረ፣ ለምን እንዲያልፉ ብላ የመጣችሁ እኛም ደግሞ እንደ ወንድም፣ እንደ እህት አይተን ነው የምንነጋገር ያለ ነው አደለ? ተመልካች ስለሆነ ነው። ስለዚህ እሷ ደግሞ ገብታ እናንተ እንደ ትልቅ ሰው አይደለም የምታወሩት አለች። እኛ ኮ መጥፎ ነገር አደለም የምናወረ

ል ጥሩ ልጅ ናችናታስገባምንያው እኔ ደግሞ ያወራነው ወሬ እኛ ስለሰው አይደለም ያወራነው። የነበረው እኛ ስለራሳቸው ልት ነበረ። እንደውም እኛ ብለን ነበር ዛሬ የመጣውን ልጅ ብቻ ነው የተናገርነው። እሱንም የተናገርነው ለምንድን ነው ግን እኛ ስለ እርቃቸው ስለምናቸው ነበር ስናወራ የነበሩ እንደገና እንዲባንኑም ነው። እንዲባንኑም ነው። እሷ እውነት በወደደችው ግርክር እንዲባንኑ ታደርገው። እነዚህ ጓደኞቼ እኔ ላይ ምን እያረጉ ነው? እነዚህ ጓደኞቼ ምን እያሰቡ? ወንድምህን እንኳን አትመን ነው የሚለው የእግዚአብሔር ቃል ለምን

እኔ እኮ አሁን ልናገር አልነበረም። ያንን ሁሉ ስናገር የነበረው ማለት ነው ይሄ ኖክሳ ብሎ ስለተነሳ እንደዚህ እንደዚህ ስለተባለ እርሱት። አሁን እግዚአብሔር የልባችንን ያውቀዋልና፣ እሱ ነገ አቡነ አረጋዊ ነው እሱ ስላገለላ የሆናቸው በሄዱበት ሁሉ እሱ ቀዛንላቸው። በቃ እንደዚህ ብላ አንተ ቀደምላቸው ነው የምጸልየው መጀመሪያ እንዲሆኑልን ነው ጸሎታችን። መቼም እግዚአብሔር ብቻ ሁለተኛ ነገር ደግሞ የሚል ሁለተኛ ነገር ደግሞ ማንም ማንንም አ እራሳቸው መጠንቀቅ ካለባቸው እውነት ሆን የያዙ መሆን ይጣሉ ግን የምነግራቸው ሁለቱም እራሳቸው ለራሳቸው ካልቆሙ መቼም ሰው አይሆኑም ይህንን ነው የምነግራቸው ራሳቸው ጭንቅላታቸውን እንትን ካላሉት። ስለዚህ ይሄንን ይሰማል ይበላቸው። ስለ ራሳቸው መጀመሪያ መጠንቀቅ አለባቸው ይላል አይደለ? እንደ እኔ እኮ አውቃለው ይሌለ እንደ ማወቅ ባፍ ብቻ አይደለም፣ ጭንቅላቱን መክፈት አለበት። ምንድን ናቸው እነዚህ የሚያደርጉ ይፈልገው ነው። ምንም እኮ አይሆንም። እሱ ይቀድመለታል የሚያምነው ጌታ። እውነት ነው። ምንም አይነት እንኳን አይደለም ተንኮል ንግግር እንኳን አያውቅም። እሷ እንደዛው ግን እሱ የሞኝነታቸው የሁለቱ የልጅነታቸው